በደሴ ኦርቶዶክሳውያኑ በአንድነት ወጥተው አመሰገኑ። መልካም ወጣትን። በደሴ በጣም ነው የቀናውባችሁ። ላሳያችሁ። ሴት ልጅ ለምንድን ነው ቤተ መቅደስ ገብታ የማታገለግለው? ና ክህነት ማዕረግ ውስጥ ያሉ ሰዎች ካልሆነ በስተቀር እዛ ገብተው እንዳይጸልዩ ታዟል። ነገስታት ራሳቸው ቢሆኑ ክህነት ከሌላቸው እዛ አይገቡም እና ለዚያ ነው ያችው ቦታ ክህነት በክህነት ማድረግ ላሉትና ለሚያገለግሉ ሰዎች የተፈቀደች ናት። እዛ ይቆሟሉ። ጴንጤቆስጤ አራቅሊጦስ ማለት የግሪክ ቃል ነው፣ የጽርዕ ቋንቋ ነው ቋንቋው ራሱ፣ ትርጉሙ ግን አጽናኝ ማለት ነው። ወንድማችን ዲያቆን ሄኖክ ኃይሌ ያስተላለፈው መልእክት፣ ይህንን ቪዲዮ የምትመለከቱ ሰዎች ህመም ካልከለከላችሁ በቀር በቀኑስ ቤተ ክርስቲያን ቅጽር ግቢ ገብታችሁ አንድ አቡነ ዘበሰማያ ሰዓት፣ ደግሞ ቀኑ ማለፍ የለበትም ችግር ከሌለ በስተቀር። የተወዳችሁ ድቤሶቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃውን ሁላችሁም ኦርቶዶክሳውያን ላይክና ሼር በማድረግ እንድትጀምሩ ሀሳብና ሴት በመስጠት እንድትጀምሩ በትህትና እንጠይቃችኋለን። በቀጥታ ወደ መረጃችን አመራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋር ያስተላለም ቅዱስ ስላሴ ክብር ምስጋና ይድረሰው። ወላሪ ተቃለ ማምላክ አቅራይ ተማስ አሊ ተምረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን አንደየ ማርግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ለማለት ወዳለውኝ መረጃው ላይ አክሼር በማድረግ ጀምሩልኝ። ዛሬ እንግዲህ በደሴ በጣም አስደናቂ ክስተት ታይቷል። ህዝቡ ሆ ብሎ በአንድነት የወጣበት በርካታ ኦርቶዶክሳውያን የወጡበት ደሴ ተጨንቃ ተጨንቃ በህዝብ ማለት ነው፣ ተጨንቃ ያዋለችበት ግን በእልልታ በዝማሬ እግዚአብሔርን ያመሰግነችበት እለት ነው። በጣም በርካታ ኦርቶዶክሳውያን ነጭ ለብሰው ጠዋፊ አብርተው እግዚአብሔርን አመስግኗል። አዲስ አበባ ላይ ያየነው የአላፋት ዝማሬ ወይም የመስቀል አደባባይ ላይ የምናየው የመስቀሉ ደመራ አሊያ ደግሞ በሌሎች በትልቅ በጣም ግዙፍ በሚባሉ አውደምረት ላይ ወይ ደግሞ በጣም በርካታ ህዝብ በሚገኙባቸው ቦታዎች ላይ የሚደረጉ ጉባኤያትን እናውቃለን። ያ ቀጥታ ደሴ ዝማሬ ጳራቅሊጦስ በሚል በተዘጋጀበት መርሃ ግብር ላይ በጣም በርካታ ኦርቶዶክሳውያን ነጭ ለብሰው እግዚአብሔርን አመስግነዋል። ደስ የሚያሰኘውን ምድር ጨነቃት። በጣም ደስ በሚያሰኝ ስርዓት የነበረውን ሙሉ በሙሉ እስኪ ላስደምጣችሁ። በሰፍራ የነበራችሁ በኮመንት አስቀምጡልኝ። እንዴት ነበረች ትናንትና ደሴ ዝማሬ ጳራቅሊጦስ እንዴት አለፈ? እናንተ አስፍኑልኝ። ብፁዕ አቡነ መቃርዮስን ጨምሮ በርካታ ኦርቶዶክስ የታደሙበትን ክስተት አስደምጫችሁ ልመለስ። እናንተ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልካም ወጣትን በደሴ በጣም ነው የቀናውባችሁ። ላሳያችሁ። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር፣ ነፃነት ኦርቶዶክስ

ደስ የሚያሰኝ ነው። ምድር በጣም ደስ በሚያሰኝ ሁኔታ በተለይም በደሴ የምትገኘዋ አካባቢ በዝማሬ ተሞልታለች። ኦርቶዶክሳውያኑ በአንድነት ወጥተው እግዚአብሔርን አመስግነዋል። ብፁዕ አቡነ መቃሪዎስን ጨምሮ እነ ሊቀ ሊቃውንት ስምአ ሆነ መልአክ በርካታ ሊቃውንት ቤተ ክርስቲያን አባቶችም ተገኝተውበታል። እግዚአብሔር የተመሰገነውን ዝማሬ ጰራቅሊጦስ በደሴ አስደናቂ ነበረ። በስፍራ የነበራችሁ ኦርቶዶክሳውያን እናንተም እንዴት እንደነበረ ሀሳብ አስተያየቶቻችሁን እንድታስቀምጡ እንግዲህ በፍጹም ትህትና ነው የምጠይቃችሁ በጣም ደስ የሚያሰኝ ነበረ እግዚአብሔር የተመሰገነ ይሁን ወደ ቀጣይ መረጃችን እናምራ ወንድማችን ዲያቆን ዘላለም ታየ ቅዱስ ዮሐንስ አፈወርቅ ሰርግን በአንድ አማርኛ ሲጠቀልለው እንዲህ ብሎ ይናገራል ህይወትን የሚሰጥ መስቀል ነው ይላል ምን የሚሰጥ ህይወትን የሚሰጥ መስቀል ነው ማንኛውም ሰው በጋብቻ ውስጥ የመጀመሪያዎቹ ቀናት ላይ አየው እንጂ በህይወት እየጨመረና ጊዜ እየቆጠረ ሲመጣ የማይቀርለት ነገር ቢኖር መከራ ነው። ክርስቶስ የተቀበለው መከራ ለዓለም ሁሉ ነው ብለን እንደተናገር ነው። ሁሉ ባለትዳሮች በህይወታቸው ውስጥ የሚመጣባቸውን ፈተናና ችግር የሚሸከሙትም ለሌላው ለማብራት የትኛው ሰው ነው። ያድነዋል ተብሎ የተሰጠውን መድኃኒት፣ ሰለቸኝ ብሎ የሚጥለው የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ለያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ህይወትን የሚሰጥ መስቀል ህይወት ስለጀመሩ እና ስለ ሰርግ ያለን አረዳድና ምልከታ በደስታ ቀን ላይ ብቻ የምንገኝበት ነው እንጂ ክፉ የሆኑ ቀናቶች ወደፊት ሲመጡ ግን የምንታጣበት መሆን የለበትም። ዛሬ የተገኛችሁበት ሰርግ እንድትበሉ እንድትጠጡ ደስ ብሏችሁ እንድትሄዱ አይደለም። እነዚህ ባለትዳሮች የጀመሩትን ህይወት ነገ ገፍተው እስከ መንግስተ ሰማያት እንዲደርሱ በጸሎትም እንድታጉዙ ነው። ባትበሉ ይሻላችሁ ነበር። ልትበሉ ከመጣችሁ እዳ አለባችሁ። እዳችሁም ደግሞ እነዚህ ልጆች እስከ መጨረሻው ህይወታቸው ድረስ በጸሎታችሁ ስትቆሙ ሁሌ ምን ታረጋላችሁ። እስኪ እናስባለን በሉ። በነገራችን ላይ እኔ ያልኳችሁ ነገር አይደለም፣ ቃሉም የሚያዛችሁ ነው። እስኪ እናስባለን በሉ። ግዴታችን ነው የሁላችን። ወንድማችን ዲያቆን ዘላለም ታየ በአንዱ ስርዓተ ጋብቻ ላይ በነበረው ሂደት ላይ ተገኝተው ያስተላለፉት መልእክት ነው። ወደ ቀጣይ መረጃችን ደግሞ እናመራለን። እንግዲህ አሁን ያለንበት ጴንጤቆስጤ ወይም በዓለ ጰራቅሊጦስ ወይም በዓለ ሃምሳ ተብሎ በሚጠራበት ወቅት ላይ ያለ ነው። ይህን ተከትሎ ያለውን ነገር እናስደምጣችሁ። ለመሆኑ ጰራቅሊጦስ ምን ማለት ነው? ጰራቅሊጦስ ማለት የግሪክ ቃል ነው፣ የጽርዕ ቋንቋ ነው፣ ቋንቋው ራሱ ትርጉሙ ግን አጽናኝ ማለት ነው። ቀጥታ ጥሬ ቃሉ ጰራቅሊጦስ ማለት አጽናኝ ማለት ነው። ከዚህ ጋር አበው አንድ ትርጉም ሲተረጎም ቃላዊ፣ አውዳዊ እና ምስጢራዊ ትርጉም አለውእና ይህ አውዳዊ ፍቹን ስንመለከተው ግን አጽናኝ፣ መጽንዒ፣ መንጽሒ የሚያነጻ ማለት ነው። ምን ከምን የሚያነጻ ከኃጢአት የሚያነጻ ማለት ነው። ከዛ ናዛዚ እንለዋለን ናዛዚ የሚለው ደግሞ አረጋጊ እንደሚታወቀው ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ ከተለየ በኋላ ከሐዋርያት ከተለየ በኋላ እንዲሁም ከተነሳ ካረገ በኋላ ፈርተው ደነገጡ። መጀመሪያ ከነሱ ተለይቶ ሐሙስ ማታ ሲያዝ ጀምሮ ተበትነዋል ፈርተው ነበረ። በኋላ ደግሞ እሱ ከተነሳ በኋላ ተሰብስበው ነበር፣ እንደው ተረጋግተው ነበር። አሁንም ሲያረግ ደግሞ ፈሩ። ከዛ ምን ይላል ነው እያሃድገክሙ እጓለ ማውታት ኩን ይላል የሙት ልጆች ተሆኑ ዘንድ ይታወቃል። የሙት ልጅ እናት አባት የሞቱበት ልጅ ተባሉ ዘንድ በዚህ ዓለም አልተዋችሁም። ምክንያቱም የአይሁድ መሳቂያ ሆነው ነበርና በምኑ ትቷቸው አረገ። እነሱ አረገ የሚሉት ውሸት ነው። ሲጠፋ ጊዜ ነው። ጠፋ ትቷቸው ሸሸ ይላል። ልክ ተስፋቸውን ያጨልሙባቸው ነበረ። የእውነት መንፈስን ምን እልክላችኋለሁ የእውነት መንፈስን እልክላችኋለሁ ምን የሚላችሁ፣ የሚያጽናናቸው። ስለዚህ ናዛዜ አረጋጋቸው፣ መጥቶ አረጋጋቸው። አዝነው ተክዘው የነበሩትን ትቷቸው ሂዱ፣ ከኢየሩሳሌም አትውጡ ብሏቸዋል። ከኢየሩሳሌም አዋልወጡም እዛው ሆነው ግን ያዙ ይተክዙ ነበረ። ስለዚህ ከዛ ስለዋጣቸው ምን ይባላል ማለት ነው? ናዛዜ ይባላል። ከዛ ከሳቲ ይባላል ደሞ። ከሳቲ ማለት ገላጭ፣ ከሰተገለጠ የሚል ይግዝ ቃል ነው። ከገላጭ ምን የሚገልጥ እንደሚታወቀው ሐዋርያት ሐዋርያው ቅዱስ ጳውሎስ እንደነገረን ብልሆችን፣ ጥበበኛነን የሚሉትን ያሳፍራቸው ዘንድ ሰነፎችን መረጠ ይለና ስለዚህ እንደ ሌላው የንግግር ችሎታ የላቸውም። ምንም ያውቁን ነገር የላቸውም። ድዳናቸው የራሳቸውን ነገር እንኳን አከናውነው መናገር አይችሉም። ለዛ ነው መንፈስ ቅዱስ ወርዶላቸው የዓለሙን ሁሉ ቋንቋ በሚናገሩበት ጊዜ ምን አሏቸው? እነዚህን ሰዎች አናውቃቸውም። ምን አሉ? እነዚህ ሰዎች እኮ እናውቃቸዋለና የገሊላ ሰዎች እኮ ናቸዋል። ምን ማለት ነው? ገሊላ የተናቀች የተዋረደች ናት። ስለዚህ የዚ አገር ሰዎች እንኳን የሌላ የጽር ቋንቋ፣ የግሪክ ቋንቋ፣ ሌላውን ቋንቋ፣ የፋስቆሎውን የአረቡን ቋንቋ ሊናገሩ ቀርቶ የራሳቸውን ቋንቋ እንኳን አከናውኑ መናገር አይቻላቸው ስለዚህ የራሳቸውን ቋንቋ ማይችሉ መናገር የማይችሉ ሰዎች እንዴት እንዲያርገው አቀላጥፈ ይናገራሉ አሉ። ያ ምንድን ነው ከሳቲ፣ ያ ተስፋ የተሰጣቸው ጳራቅሊጦስ የምንለው ምን እሱ ኃይል ስለገለጠላቸው ነው። ስለዚህ ከሳቲ ይባላል፣ ግብሩ ማለት ነው። ግብሩ ከዛ ናዛዚ፣ ከሳቲ፣ መንጽሔ፣ መስተስርኢ ይባላል። ኃጢአትን የሚያስተሰርይ ላምኑበት፣ ላምኑበት፣ ኃጢአትን የሚያስተሰርይ ነው። የተሳ ጳራክሊጦስ ምንድን ነው ከተባለ፣ ከሶስቱ አካል አንዱ አካል አንድነቱን ራስነቱን የገለጠ በዮርዳኖስ ወንዝ በርግብ አምሳል የወረደው የታየው በዮርዳኖስ ወንዝ በርግብ አምሳል ወርዶ በኢየሱስ ክርስቶስ ትከሻ ላይ አርፎ የታየው በአምሳል በርግ አምሳል ወርዶ የታየው እሱ ከሶስቱ አካል አንዱ አካል። እንግዲህ በዓለ ሀምሳ ላይ ነው የምንገኘው። እሱንም ጨርሰን ጴንጤቆስጤ ወይንም ርደተ መንፈስ ቅዱስ በዓለ ጴራቅሊጦስ እያልን እያከበርን እንገኛለን። እሱስ ምንድን ነው በዓለ ሀምሳ ራሱ ምንድን ነው የሚለውን ደግሞ ከሊቀ ማእምራን ቀሲስ ዘበነ ለማ ተካተል እንመለሳለን። ዓለም በተሰበሰበበት ነው፣ ሁሉም ተገርመው ተደንቀው እንዲህ አሉ። ቁጥር ሰባት እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ልብ በሉ እንግዲህ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን ናቸው። ስለዚህ ዛሬ በምንድን ነው የሚናገሩት? በአዲስ ቋንቋ። በአዲስ ቋንቋ መናገር ማለት ምን ማለት ነው? በነገራችን ላይ ብዙ ሰው የሚሰናከልበት አንድ ነገር ልንገራችሁ። ልሳን ልሳን ማለት የግዕዝ ቋንቋ ነው፣ የግዕዝ ቃል ነው። ቃሉ ራሱ ቋንቋ ማለት ነው። በእንግሊዝኛ ላንጓጂ እንደምንለው ማለት ነው፣ በተለያየ ቋንቋ ማለት ነው። ብዙ ጊዜ ልሳን ሲባል ብዙ ሰው የሚመስለው ቀልዱ ላይ ነው። ብዙ ጊዜ ሰዎች የሚመስለው ለምን የበግ ለምድ ለብሱ የመጡት ያንን ስለሚያደርጉ ነው። ታዲያ ምን ይላል እዚህ እነዚህ ሰዎች ከብዙ ቦታ የተሰበሰቡ መሆናቸውን ሲናገር ቁጥር ዘጠኝ ላይ ተመልከቱት። እንዲህ ይላል ቁጥር ዘጠኝ የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝም መካከል በይሁዳም በቆጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። በተለይ ቁጥር አስራ አንድ ላይ ይሁት የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። በቋንቋችን ሲነግሩን፣ በተወለድንበት በእናታችን ቋንቋ። ሌሎች ግን አፌዙ። እነማን ናቸው የሚያፌዙት? አይሁድ አሁን የበግ ለምድ ለብሰው የሚመጡት ይሄን ቃሉ ተጠቅመው ልሳን የሚሉት በኋላ መጣበታለሁ ለነሱ። አዛሬ ሰዎች ቢያፌዙብን እኮ እንዲህ ነው ይላል። በዛ ሰዓት ያፌዙት አይሁድ ናቸው። ምክንያቱም እነሱ የሚያውቁት ዕብራይስጥ ብቻ ነው። ከዓለም የተሰበሰበው ሰው በገዛ ቋንቋው እየሰማ ነው። ልብ በሉ፣ ከዓለም የተሰበሰበው በገዛ ቋንቋው እየሰማ ነው። ሁሉም ተደነቁ፣ ተገረሙ። ምን ብለው ተናገሩ? የእግዚአብሔርን ቃል የእግዚአብሔርን ቃል በገዛ ቋንቋችን ሲናገሩ እንሰማቸዋለን። ምንድን ነው ይሄ ነገር? ድንቅ ነው አሉ። ሌሎቹ ግን አፌዙ። እንደውም ሰክረዋል፣ ጉሽ ጠላ ጠጥተዋል፣ ወይን ጠጥተዋል አሉ። ከጠዋቱ ሶስት ሰዓት ነው። ከጠዋቱ ሶስት ሰዓት አይሰከርም፣ አይጠጣም። ቅዱስ ጴጥሮስ ነው ይህን የሚናገረው፣ በረከቱ ይደርብንና፣ ምናለ ቅዱስ ጴጥሮስ፣ እናንተ ሰዎች፣ ሰክረን አይደለም አብደንም አይደለም። እግዚአብሔር ቀድሞ በነቢዩ በኢዩኤል አልተናገረም? መንፈሴን አፈሳለሁ አላለም? ወንዶችም ሴቶችም ይናገሩ አላለም? ቤተሰብ ተሰበ ተሰበሰበ ድንግል ማርያምን መሀል አድርገን ተሰበሰበን ቆዩ በኢየሩሳሌም ኃይል እስከምትለብሱ ያለን አምላካችን ኢየሱስ ክርስቶስ አምላክ ነው። እሱ አምላክ ወልደ አምላክ አምላክ ነው፣ የአማልክት አምላክ ጌታ ነው፣ የጌቶች ጌታ ንጉሥ ነው፣ የነገስታት ንጉሥ ኃያል ነው፣ የኃያላን ኃያል። ዛሬ ብዙዎች አማላጅ ነብይ ፍጡር ብለው ለስም አጠራሩ ክብር ይግባውና እንደሚናገሩት ከንቱ የሐሰት የምንፍቅና ንግግር አይደለም። ያ እርሱ ከአስር ቀን በኋላ ይሄው ላከልን። ስንጠብቅ መንፈስ ቅዱስ በኛ ላይ ወረደ። በነቢዩ እንደተነገረ ይኸው እንናገራለን፣ አልሰከርንም። ክርስቶስ ሞት እንድላድርጎ ተነስቷል። መቃብሩ ይኸው ባዶ ነው። ምንድን ነው በነቢያትስ የተነገር የለምን? ዳዊት ምንድን ያለው? እነሆ አጥንቴን መበስበስ አታሳየውም አላለው? ይሄ ታዲያ ለዳዊት ነው? የዳዊት አስከሬን እስካሁን መቃብር ውስጥ አይደለም ያለው? ይሄ የተነገረው እኮ ለክርስቶስ ነው። ዳዊትማ ገና ትንሣኤ ሙታንን ይጠብቃል። እኛም ሞተን ትንሣኤ ሙታንን እንጠብቃለን። ይሄ የተነገረው ለአምላካችን ነው። እሱ ሞት እንድላድርጎ መግነዝ ፍቱ፣ መቃብር ክፈቱ፣ ድንጋዩን አንሱ ሳይል በታላቅ ኃይልና ግርማ የተነሳው እሱ አሁን ደግሞ መንፈስ ቅዱስን በእኛ ላይ ላከ፣ ነው የሚለው ቅዱስ ጴጥሮስ። ሁሉም በገዛ ቋንቋቸው የእግዚአብሔርን ቃል ይሰሙ ነበረ። ሐዋርያት ይናገሩ የነበረው እውነተኛ ቋንቋ ነበር። ይህ ያኔ በዘፍጥረት 11 ላይ የናምሩድ ልጆች ጥቅመራገው በሰናኦር ሜዳ ባቆሙ ጊዜ እግዚአብሔርን ንውጋ የሚል ከንቱ አስተሳሰብ በመጣ ጊዜ፣ ግድባቸውንም ወደ ላይ በሰሩ ጊዜ፣ ሰይጣንም በረዳቸው ጊዜ እግዚአብሔር ቋንቋቸውን እንደባለቀው ይላል። ሰባ ሁለት ቋንቋ አድርጎ ደባለቀው፣ ነፋስ አመጣ፣ አፈረሰው። አሁን ደግሞ ያ የፈረሰው ህዝብ በመንፈስ ቅዱስ አንድ እንዲሆን እሳት ነፋስ ለመዓት እና ለመከራ ብቻ ሳይሆን ለድኅነት እንደሚመጣ ማሳያቸው አንዳንዶች ንፋስን ለማምለክ ፀሐይን ለማምለክ የቃጣቸው ነበሩ። አምላክስ ንፋስን የፈጠረው እሳትንም የፈጠረው የሚታየውን የማይታየውን የፈጠረ ኃያል አምላክ ነው። ክርስቲያኖች፣ ያኔ በቋንቋ ተደበላለቀ፣ አሁን ደግሞ ዓለምን አንድ ላይ ያደርግ በክርስትና ቋንቋውን ለሐዋርያት ገለጸ። ሁሉም አዲስ ቋንቋ ተናገሩ ማለት በሚናገር ቋንቋ ይሄ በሐዋርያት ስራ ምዕራፍ ሁለት ላይ ነው። ቀጥሎ ግን ጥያቄው ይህን ቃል በመጠቀም የእግዚአብሔርን ቃል የምታጣመሙ ይህን ቃል በመጠቀም የመንፈስ ቅዱስን ጸጋ መጫወቻ አድርጋችሁ ለምትቀልዱ እውነት፣ እስቲ ይሄን ጥያቄ መልሱ። መንፈስ ቅዱስ ሲወርድ እንደ ዓውሎ ነፋስ ድምፅ ተሰማ። ይሄ ድምፅ አለ ዛሬ? እንደ እሳት የተከፋፈሉ ልሳኖች የታዩቸው፣ ይሄ በእናንተ ዘንድ ይታያል? ሌሎቻችሁም ክርስቲያኖች ልብ በሉ። በነፋስ እንደሚወዛወዝ ሸንበቆ በትንሽ ነገር የምትነቃነቁ የኦርቶዶክስ ልጆችም ልብ በሉ። አስተምሩ፣ ጽኑ ነፋስ አውሎ ነፋስ ድንገት መጣ። እንደ እሳት የተከፋፈሉ ልሳኖች ታዩቸው። ሁሉም በተለያየ ቋንቋ ይናገሩ ነበረ። የሚናገሩት ቋንቋ ሦስተኛ ይሰማ ነበረ? አይሰማም ነበረ? ይሰማ ነበረ። እንዴት እነዛ ሁሉ ሰዎች ምን አሉ? የእግዚአብሔርን ቃል በገዛ ቋንቋችን፣ በትውልድ ሀገር ቋንቋችን የእግዚአብሔርን ቃል እንሰማለን። እነዚህ የገሊላ ሰዎች ይሄ ከየት ሊያመጡት ቻሉ? አሉ ጴጥሮስ ሐዋርያው መንፈስ ቅዱስ ኃይል መሆኑን እስከሚነግራቸው ድረስ የሚናገሩት ቋንቋ ይሰማ ነበር። ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ ያስተላለፉት መልእክት ነው። ወደ ቀጣይ መረዛችን እናምራለን። ሴት ልጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደምናውቀው እንግዲህ ገብታ ማስተማር አትችልም፣ መቀደስ አትችልምና ከምን አንጻር ነው ሴት ልጅ ቤተ መቅደስ ገብታ አትጸልይ የሚባለው ስለምንድን ነው? ሴት ልጅ ወደ መቅደስ ገብታ አትጸልይ ማለት ተንሱ ጸልዩ ብላ እንዳትጸልይ ነው። መቅደስ ስንል መላውን ከሆነ ቤተመቅደስ ልንለው እንችለዋለን። ቤተክርስቲያንም እንለዋለን፣ መቅደስም እንለዋለን። ግን አሁን መቅደስ በዚህ ሐሳብ ግን በዚህ አሁን ላይ የተጠቀሰው ራሷ ያች ካህናቱ ተንሱ ጸልዩ ብለው የሚያገለግሉባት ናት። እና ክህነት ማዕረግ ውስጥ ያሉ ሰዎች ካልሆኑ በስተቀር እዛ ገብተው እንዳይጸልዩ ታዟል። ነገስታት ራሳቸው ቢሆኑ ክህነት ከሌላቸው እዛ አይገቡም። እና ለዚያ ነው ያች ቦታ ክህነት በክህነት ማድረግ ላሉትና ለሚያገለግሉ ሰዎች የተፈቀደች ናት። እዛ ይቆማሉ። በቅድስቱም እኮ በተመደበለት ስፍራ ነው ሁሉም የሚቆሙ። ለወንዶቹ የተከለከላለ፣ ለሴቶቹ የተከለከለ ቦታ አለ። ለመበለታቱ የተከለከላለ፣ ለደናግል የተፈቀዳለ። እንዲህ እንዲያልክ ስትሄድ በቤተክርስቲያን ለእያንዳንዱ የተፈቀደለት ቦታ ላይ ቆሙ እንዲጸልይ ነው የሚያሳየው። ይሄ በምድር ብቻ ሳይሆን ባለፈውም ብለናል፣ በሰማይም ባለችው ቤተ መቅደስ ውስጥ የምናገለግላት አገልግሎት በየማዕረጋችን ጸንተን የምናገለግላት ናት እንጂ ማንም እንደፈለገ የፈለገው ቦታ ላይ ቆሞ የሚያገለግልባት የእግዚአብሔር መንግስት የለችም። ቤተክርስቲያን የእግዚአብሔር መንግስት ማሳያ ናት በምድር ላይ። ለዚያ ነው በየማዕረጋቸው ቆመው ያገለግሉ ይገባል ብለን የተናገርነው ለዚህ ነው። ሴቶችም እንደዛው በቤተ መቅደስ ውስጥ ገብተው ተንሱ፣ ጸልዩ ብሎ አያገልግሉ ለማለት ነው። ዲያቆን ሄኖክ ኃይሌ ምንም ይሁን ምን ህመም፣ የስጋ ድካም ካልገጠመ በቀር ቤተ ክርስቲያን መሳለም እንዳታቆም ቢያንስ በቀን አንዴ እንኳን ተሳለም ይልናል። ጋር እንመለስ። ይህንን ቪዲዮ የምትመለከቱ ሰዎች ህመም ካልከለከላችሁ በቀር በቀን ውስጥ ቤተ ክርስቲያን ቅጽር ግቢ ገብታችሁ አንድ አቡነ ዘበሰማያ ሰዓት ደግሞ ቀኑ ማለፍ የለበትም ችግር ከሌለ በስተቀር የሚከለክል ነገር በምንም ምክንያት መቼስ ቤተ ክርስቲያን በአጠገባችን እስካለች ድረስ ሄደን ቤተ እግዚአብሔር ቆመን ጸሎት ማድረስ፣ አጭር ጸሎት ማድረስ የግድ ነው። ቢያንስ በቀን አንዴ ሰው ቤተክርስቲያን ሳይገባ መዋል የለበት። ምክንያቱም ጸጋ መንፈስ ቅዱስ አይለይም እና አባቶቻችን ምን ይላሉ? ትምህርት እንኳን ባይኖር መጥቶ አቡነ ዘበሰማያት ደግሞ እንዲሄዱ፣ ጉባኤ በማይኖርበት ቀን እዛ ቦታ ላይ ጉባኤው ላይ ተገኝቶ ጸሎት አድርጎ መሄድ ይታዘዛል። ለምንድን ነው ቤተክርስቲያንን ደጅ ለሚጠና፣ እግዚአብሔርን ደጅ ለሚጠና ሰው በየአርባ ቀኑ መቼ አይታወቅም ጸጋ መንፈስ ቅዱስ ይጨመራል። አንዳንዴ በእግዚአብሔር ቤት ደጅ የሚጸኑ ሰዎች ያልነበራቸው ጸጋ ኖሯቸው እናያለን። የሆነ ሰዓት ተጨምሮላቸው እናያለን። የሆነ ነገር የማይችል ሰው ችሎ እናያለን። ልክ ጴጥሮስ ፈሪ እንደነበር ደፋር እንዳረገው መንፈስ ቅዱስ በሶስት ሰዎች ፊት መመስከር እንዳቃተው በሶስት ሺህ ሰው ፊት መመስከር እንዲችል አድርጎታል። ጥባት ተጨመረለት፣ ጽናት ተጨመረ። ንጽህና ሊጨመርልን ይችላል እውቀት ሊጨመርልን ይችላል። ትጋት ሊጨመርልን ይችላል። ጸጋ መንፈስ ቅዱስ መቼ እንደሚታደል አይታወቅም። ስለዚህ በዚህ ምክንያት ነው አንዱ ቤቱን ደጅ የምንጠናው ማለት ነው። ቆይቼ እግዚአብሔር እንደጅ ጠናሁት እሱም ዘንበል አለልኝ እንዳለ ማለት ነው። ስለዚህ ደጅ ጥናት ያስፈልጋል። እግዚአብሔር ቤት መራቅ አይገባም። ቤተ ክርስቲያን አልባ ክርስትና እንዳንለማመድ መጠንቀቅ አለብን። አንዳንዴ በስልካችን ስብከት ሰምተን መዝሙሩንም ሰምተን አንዳንዴም ቅዳሴውንም ሰምተን ሁሉ ነገር አለቀ ወደ ማለት እንዳንመጣ ይፈለጋል። በነገራችን ላይ አንድን ትምህርት ተመሳሳይ ትምህርት ስብከት ወይም አንድን ማንኛውም እውቀት ለሙቀትም ለህይወት የምንሰማውን ነገር ቤተ ክርስቲያን ውስጥ ሆኖ ስትሰማውና በቪዲዮ ወይም በኒ ሚዲያ ስትሰማው እኩል አይደለም። ለምን? በቤተ ክርስቲያን የተገባ ቃል ኪዳን ስላለ ቃሉን ከሰሚዎቹ ጋር መንፈስ ቅዱስ ያዋህደዋል። እና እግዚአብሔር ቤት ተገኝቶ መማር በአካል ተገኝቶ መማር በአካል ተገኝቶ መጸለይ መንፈሳዊ አገልግሎትን ማድረግ ምንም መተኪያ የሌለው ነገር ነው። ጥንቃቄ ማድረግ ይገባል፣ ከቤተክርስቲያን በቀጥታ የምናገኘውን ነገር እንዳያሳጣን። የኛ ቤተክርስቲያን ደግሞ ሳክራመንታል ቸርች ነች፣ ምስጢራት ቤተክርስቲያን ሁሉም የሚፈጸሙት ቤተክርስቲያን ግቢ ውስጥ ብቻ ነው። ብታጠምቅህ ቤተክርስቲያን ውስጥ ነው። ብትቆርብ፣ ክነት ቢሰጥህ ሁሉም በቤተክርስቲያን ውስጥ የሚፈጸም ምስጢር ስለዚህ የሳክራመንታል ቸርች ስለሆነች የግድ መተን በአካል ነው መገኘትና ነገሩን መቅመስ ማየት መዳሰስ ያለብን ያየነውን የዳሰስ ነው እንዳለ ቅዱስ ዮሐንስ በዛ መልኩ መ የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ መብራቱ ነኝ። በያሮስ የተለያዩ ነገሮችን እያቀረብን እንገኛለን። ላይክና እና ሼር በማድረግ ትብብርና ጋናታችሁን ማሳየታችሁ እንዳይዘነጋ ለማለት እወዳለውኝ በቀሪው መረጃችን የምንመለስ ይሆናል። እስከዚያ ድረስ ስንባበትን ያሮስ የእናንተ የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።